የአፍሪካ ሀገራት ምርቶቻቸውን እርስ በእርስ የሚገበያዩበት ሁኔታ ከዚህ በፊት አልነበረም። ከአንድ ሀገር ወደ ሌላ ሀገር ነጻ እንቅስቃሴ አለመኖሩ እንዲሁም ያሉትን ምርቶች ሄዶ ለመግዛትና ለመሸጥ የሚያስችል ምቹ ሎጂስቲክ አለመፈጠሩ ደግሞ ምክንያቶቹ ናቸው። የአፍሪካ ነጻ የንግድ ቀጠና ይዞ የመጣው እድል ታዲያ በአፍሪካ ሀገራት የንግድ ትስስር ለመፍጠር አግዟል። በኢትዮጵያ የቡና ዘርፍ ላይ ጥቅሙ ጎልቶ ይታያል። እንደ እርስ በራሳችን መገበያየት የማንችልበት እድል ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳ ቡና ከምልክ ቀጥታ አሜሪካ ብልክ ይቀልኛል ማለት ነው። የኢንፍራስትራክቸሩ አለ ሎጂስቲኩ አለ። አሁን ግን ይሄ ፍሪ ትሬዱ ተግባር ላይ ከዋለ ማለት ነው የኢትዮጵያን ቡና ለናይጄሪያ ሀገር መላክ ብችል ለናይጄሪያ ሀገር የምናመርተው ቡና ለናይጄሪያ ሀገር አይብቃ ማለት ነው። ስለዚህ አሜሪካ ላይ አውሮፓ ላይ በተለያየ ህግግ እያወጡ ደንብ እያወጡ ምርቶቻችን ላይ ኢምፖዝ የሚያደርጉትን ጫና ሙሉ በሙሉ መቀነስ እንችላለን። ፍሪ ትሬድ ኤሪያ ላይ ቡናን ኢትዮጵያ ኤክስፖርት በማድረግ ለአፍሪካ ሀገራት ትጠቀማለች ወይ? በጣም ትጠቀማለች። በጣም ስል ልክ የአውሮፓና የአሜሪካን የአሜሪካንን ወይም የፋሪስትን ያህል ቡና አፍሪካ ውስጥ ይጠጣል ሳይሆን ያለችዋን ግን በደንብ እኛ መውሰድ እንችላለን፣ ሌሎች ሳይሻሙ ብዙዎቹ የተቆላና የተፈጨ ቡና የሚገዙ ኢቭን ጥሬ ቡናም የሚገዙ ከሌላ ሀገራት ነው፣ ከአፍሪካ ውጭ ነው የሚገዙ። በአፍሪካ ቡናን አምራች የሆኑ ሀገራት ጥቂት ናቸው። ነገር ግን ከተለያዩ የአውሮፓ ሀገራት ቡናን ገዝተው የሚጠቀሙ ደግሞ ብዙ ናቸው። ኢትዮጵያ ቡናን ከሚያመርቱ አፍሪካ ሀገራት ግንባር ቀደም እንደመሆኗ ይህ ነፃ የንግድ ትስስር የቡና መዳረሻዎችን እንድታሰፋ ያደርጋታል። 25 ቡና አምራች ሀገራት አሉ አፍሪካ ውስጥ። ሀያ አምስቱ ቡና አምራች ሀገራት በዋናነት ኢትዮጵያና ዩጋንዳን በከፍተኛ ምርት እያመረትን ያለ ነው። ለአለም 13 ፐርሰንት ኮንትሪቢት እናደርጋለን። ይሄንን ቡና ኮንትሪቢት የሚያደርጉት ከ25 ሀገራት ከእንግዲህ 5 ምናምን ሀገራት ነው ያሉት። በተለይ ሰሜን አፍሪካ አካባቢ ያሉት ቡና ስለማያመርቱ እነሱ ደግሞ ቡና ኢምፖርት አድርገው ነው የሚጠቀሙ። እነሱም ኢምፖርት የሚያደርጉት እንደ አፍሪካ 13 ፐርሰንት ነው። ስለዚህ 13% ለአፍሪካ ማቅረብ ከቻለ በተሻለ ዋጋ ምርት መሸጥ እንችላለን። ኢትዮጵያ ለውጭ ገበያ የምታቀርበው ቡና በአብዛኛው ጥሬ ቡና ነው። በአፍሪካ ሀገራት ነፃ የንግድ ትስስር መፈጠሩ ቡናን እሴት በመጨመር የራሷን ጣዕም ይዛ እንድታቀርብ እንደሚያግዝም ታምኖበታል። ይህ እውን እንዲሆን የተጀመሩ ስራዎች ተጠናክረው ሊቀጥሉ ያስፈልጋል። ኢትዮጵያ ግንባር ቀደም ስራውን ወስዳለች። በተለይ ቡናን በአፍሪካ ሀገር ውስጥ መጠቀም የሚችልበት እድል ለማስፋት መጀመሪያ ያደረግነው ቡናን የአፍሪካ ህብረት የ2063 አጀንዳ እንዲሆን አስደርገናል፣ ማለት አስመዝግበናል። ስለዚህ የአፍሪካ ውስጥ የሚመረተው ቡና የኢትዮጵያ ኢሹ ብቻ አይደለም፣ የኬንያ ወይ ታንዛኒያ ወይ ሩዋንዳ ብቻ አይደለም፣ የአፍሪካ ህብረት ጉዳይ እንዲሆን ተደርጓል።